እንዴት ናችሁ የተወደዳችሁ የአርነ ስሎት ቡድን እንከን አልባ በውጤት በኩል ማለት ነው እንከን አልባ የውድድር ዘመን አጀማመር ካደረገ በኋላ በኦሊቨር ግላስነር ክሪስታል ፓላስ ባለቀ ሰዓት በተቆጠረ ጎል ተሸንፏል ሊቨርፑል በዚህ ውድድር ዘመን ብዙዎቹን ጨዋታዎች ባለቀ ሰዓት ባስቆጠራቸው ጎሎች ነበር ሲያሸንፍ የነበረው አሁን ሊቨርፑል ሌሎች ቡድኖች ላይ ያደረሰው ነገር ደርሶበታል። በተጨማሪ ሰዓት 96ኛው ደቂቃ ላይ የቀድሞ የአርስናል ተጫዋች ኤዲ ንኬቲያ ባስቆጠረው ጎል ሊቨርፑል በዚህ ዓመት ለመጀመሪያ ጊዜ የፕሪምየር ሊግ ጨዋታ ተሸንፏል። ክሪስታል ፓላስና ኦሊቨር ግላስነር በክለቡ በጣም ታሪካዊ በሆነ ወቅት ውስጥ እያለፉ ያሉ ናቸው። ባለፈው የውድድር ዘመን ኤፌ ካፕን አሸንፈዋል። ይሄ የውድድር ዘመን ሲጀመር ኮሚኒቲ ሺልድን ሊቨርፑልን በመለያ ምት በመርታት አሸንፈዋል በዚህ ድላቸው የተነሳም ለመጀመሪያ ጊዜ በታሪካቸው በአውሮፓ ውድድር የሚሳተፉበትን ቲኬት ቆርጠዋል በጣም የሚያስደንቅ ጊዜ ላይ ነው ያሉት ብዙ ሰዎች እንደሚሉት ኦሊቨር ግላስነር የክሪስታል ፓላስ በታሪክ ምርጡ አሰልጣኝ ናቸው የመጀመሪያውን ትልቅ ዋንጫ ያሸነፉ መሆናቸው ብቻ ሳይሆን ቡድኑ አሁን ለ18 ተከታታይ ጨዋታዎች በሁሉም ውድድሮች አልተሸነፈም ይሄ ውድድር ዘመን ከተጀመረበትም ጊዜ ጀምሮ አልተሸነፈም ግን የዚህ ጉዟቸው መጀመሪያ ያለፈው የውድድር ዘመን ነው የነበረው። 2025 ከገባ በኋላ በሁሉም ውድድሮች አራት ጨዋታ ብቻ ነው የተሸነፈው። ለምን እንዲህ ባለ ግሩም የውጤት ጉዞ ላይ እንዳሉ ያሳዩበትን ፐርፎርማንስ ነው በተለይ በመጀመሪያ አጋማሽ ያሳዩት። ሊቨርፑል በሁለተኛው አጋማሽ ተሻሽሎ ነበር። አሰልጣኙ ኤክስፐሪመንታል የሚመስል ፎርሜሽን ነበር የተከተሉት። አሰልጣኝ አርነ ስሎት በሊቨርፑል በኩል በሁለተኛው አጋማሽ አንዳንድ እርማቶች አድርገዋል። የሁለተኛው አጋማሽ የሊቨርፑል ብቃት ከመጀመሪያው አጋማሽ ጋር ካነጻጸር ነው አይደራረስም፣ በጣም የተሻሻለ ነበር። ነገር ግን ክሪስታል ፓላስ ይህንን ጨዋታ ማሸነፉ ለሊቨርፑል ደጋፊዎች በሚያስቆጭ በሚያሳዝን ሁኔታ የመጨረሻ ደቂቃ ጎል ቡድናችሁ ሲያስቆጠር ደስ የሚላችሁን ያህል ሲቆጠርበትና በዛ ጎል ሲሸነፍ ደግሞ ያማል። ግልጽ ነው የተጋጣሚ ቡድን ደጋፊዎች ኤክስፒሪየንስ የሚያደርጉት እንደዚህ አይነቱን ስሜት ነው። ነገር ግን በፐርፎርማንስ የሊቨርፑል የመጀመሪያ አጋማሽ ፐርፎርማንስ በእኔ እምነት አርነ ስሎት የሊቨርፑል አሰልጣኝ ሆነው ከተሾሙበት ጊዜ ጀምሮ ሊቨርፑል እጅግ ከተፈተነባቸው አጋማሾች መካከል አንደኛው የነበረው ነበረው ስሎትም ከጨዋታው መጠናቀቅ በኋላ የሚገባው ቡድን ነው ያሸነፈው፣ የሚል አስተያየት ሰጥተዋል። እና ባለቀ ሰዓት የተቆጠረ ጎል ነው እንግዲህ ሊቨርፑል ሲያደርገው የነበረው ነገር ሊቨርፑል ላይ ደርሶበታል ማለት ነው። እና አንድ የተማርነው ነገር ሊቨርፑል ብዙ አዳዲስ ተጫዋቾች ስላመጣ፣ ለምሳሌ ዛሬ ፍሎሪያን ቬትስን ወደ ግራ አድልቶ እንዲጫወት አሌክሳንደር ይስሀቅን ኤክቲኬ በቀደም በተመለከተው በጣም ያልተገባ ሁለተኛ ቢጫ ካርድ ምክንያት ይሄን ጨዋታ የጀመረ የነበረው እሱ ይመስለኛል። ገና የፕሪሲዝን ሁኔታ ውስጥ ያለ ተጫዋች ነው አሌክሳንደር ኢሳክ ብዙ ጊዜ እንዳነሳ ነው። ሊቨርፑልም በቀደም ከሊግ ካፕ ጨዋታ በኋላ ስንጠቅስ እንደነበረው ተጫዋቹን በጨዋታ መሀል ሳይቀር ይሄ ልክ እረፍት እንደወጡ ቀይሮ ለማስወጣት መወሰን ብቻ ሳይሆን ሜዳ ውስጥ እንዲቆይ ነበር የተደረገው እንዲያቀዘቅዝ የተደረገው ከሁሉም ተጫዋቾች ለብቻው ተነጥሎ ነው እና አሌክሳንደር ይስሐቅ የፕሪሲዝን ጨዋታዎች አላደረገም እና በመጠኑ በጨዋታዎች መሀል የፕሪሲዝን አይነት የፊትነስ ስኬዱል ነው ለዚህ ተጫዋቾች ያወጡት እና ኤኪቲኬ ይሰለፍ ነበር ይህንን ጨዋታ፣ እሱ አልነበረም ግን ኢሳክ ተሰልፏል። ስለዚህ እነዚህ ሁለት ውድ ገንዘብ የወጣባቸው ተጫዋቾች የመጀመሪያ አሰላለፍ ውስጥ ገብተው ነበር እና እነዚህን ሁሉ ተጫዋቾች ማዋሀድ ጊዜ እንደሚፈጅ ግልጽ ነው። ሚሎስ ኬርኬዝ በግራ በኩል ነበር የመጀመሪያ አጋማሽ ላይ። አሰልጣኝ ስሎት ከጨዋታው በኋላ እንዳሉት ለሊቨርፑል ብቸኛው በጎ ነገር ውጤቱ አንድ ለዜሮ ብቻ ሆኖ የፋይቲንግ ቻንስ ኖሯቸው በሁለተኛ አጋማሽ ውጤቱን የመቀልበስ እድል ኖሯቸው እንዲመለሱ ሆኑ እንጂ እንዲያውም አንዳንድ ስታቶች ከሚነግሩን በላይ ክሪስታል ፓላስ ሶስት አራት ተጨማሪ ጎሎች የሚያስቆጠር ይመስል ነበር። አሊሰን ቤከር በትንሹ ሶስት የሚያስደንቁ ሙከራዎች አድኗል። ዦን ፊሊፕ ማታይታ በእኔ እምነት ከፕሪሚየር ሊግ ለመሀል ተከላካዮች ለመግጠም በጣም አስቸጋሪ ከሆኑ አጥቂዎች መካከል አንደኛው ብረት መልሶበታል። ሌላ በጣም ጥሩ የጎል ማስቆጠር እድል አግኝቶ ነበር፣ እሱን ሳይጠቀምበት ቀርቷል። ይሄ ሁሉ በመጀመሪያ የጎል ማስቆጠር እድላቸው በኢዥማኤላ ሳር ከሊቨርፑል ጋር ግሩም ሬከርድ ካለው ተጫዋች ጋር ዋትፎርድ ነበር በፊት ታስታውሱታላቸው፣ የሊቨርፑል ደጋፊዎች ወደ ክሪስታል ፓላስ ከመጣም በኋላ በጠቅላላው በእነዚህ ሁለት ክለቦች በስምንት ጨዋታዎች አምስት ጎሎች አስቆጥሯል፣ ሁለት የመጨረሻ ኳሶች ያቀብሏል። እንዲያውም በፊት በፊት ወደ ሊቨርፑል የእርገን ክሎፕ ሊያመጡት ይፈልጉ ነበር ይባል ነበር። አሰልጣኝ ኦሊቨር ግላስነር ከዚህ ተጫዋች ጋር አብረው መስራት ከጀመሩበት ጊዜ ጀምሮ ከክንፍ ተጫዋችነት አንዳንድ ጊዜም ከዊንግ ባክነት አስር ቁጥር ካደረጉት በኋላ ሊቨርፑል ላይ ብቻ ሳይሆን ለብዙ የፕሪምየር ሊግ ቡድኖች ፈታኝ የሆነ ተጫዋች ነው እና በመጀመሪያ አጋማሽ በአሊሰን አስደናቂ ሙከራዎች የማዳን ክህሎት ምክንያት ነው ሊቨርፑል በሁለተኛው አጋማሽ ወደ ጨዋታው የተመለሰው እንዲያውም ያቺ ያቻነት ጎል በፌዴሪኮ ኪየሳ አማካይነት ከተቆጠረች በኋላ ምናልባት ሰሞኑን እንደሚያደርገው ያሸንፍ ይሆን የሚል ሰንሴሽን ውስጥ ያስገባል እንጂ በመጀመሪያ አጋማሽ ሊያበቅ አይችልም። ክሪስታል ፓላስ ከበቂ በላይ የጎል እድሎችን ፈጥሯል። ዦን ፊሊፕ ማቴታ የክሪስታል ፓላስ ፈረንሳይ አጥቂ ሊቨርፑል በኋላ በኋላ እንግዲህ ኢሳቅን ኢሳቅን የሚያገኙት አይመስል ስለነበር የኪቲኬምስም ብዙ እየተነሳ ስላልነበር ከሊቨርፑል ሌፍት ሳይድ ምርጫዎች መካከል አንደኛው ተደርጎ ይታይ ነበር። እንደ ጥሩ የስኳር ተጫዋች ማርክ ጌሂም ብቻ አልነበርም ከክሪስተል ፓላስ የፈለጉት ጆን ፊሊፕ ማቴታንም እያጠኑት ነበር። አንድ ፕሮግራማችን ላይ እንዳነሳ ነው አስታውሳለሁ። ለምን የሊቨርፑል ሰዎች እንዳዩት የሚያሳይ ነው። ወጣት አይደለም ብዙ ገንዘብ የሚወጣበት አይነት ፈራሚ አይደለም ግን ለኢብራሂማ ኮናቴ እጅግ የፈተነበትን የመጀመሪያ አጋማሽ ነው ያሳለፈው። አሰልጣኝ አርነ ስሎት ፍሎሪያን ቬትን እዚህ ጨዋታ ላይ ያለፉት ሁለት ጨዋታዎች ላይ በመጀመሪያ አስተላለፍ ውስጥ አላካተቱትም። በሊካፕ ከሳውዛምተን ጋር በተደረገው ጨዋታ ከስብስቡ ውጭ አድርገው አሳርፈውታል። ባለፈው ደግሞ ከሳምንት በፊት በመርሲሳይድ ደርቢ ከኤቨርተን ጋር በተደረገው ጨዋታ የመጨረሻውን ግማሽ ሰዓት 30 ደቂቃ ገደማ ቀይረው ነው ያስገቡት። ግን በቀደም ቀይረው ሲያስገቡት በግራ ክንፍ በኩል የነበረን ተጫዋች ቀይረው አስወጥተው የግራ ተጫዋች አድርገው ነበር ያሰለፉት። እዚህኛው ጨዋታ ላይም ከግራ ነበር የጀምረው። እንግዲህ 4 2 3 1 በሚለው ስትሪክት የፎርሜሽን አረዳድ ከወሰድ ነው። ግን በጨዋታ መሀል ደግሞ 4 2 2 2 ይመስል ነበር። የሚድፊልድ ቦክስ ይሰሩ ነበር፣ አራት አማካዮችን ይጠቀሙ ስለነበር ፍሎሪያን ቬትስን ጨምሮ ሳላህና ኢሳቅ ከፊት የነበሩት ሁለት የማጥቃት ተጫዋቾች ይሆናሉ ማለት ነው። ስለዚህ በጣም ወደ መሀል ይገባ ስለነበር ልክ በሌቨርኩሰን የነበረው አይነት ሚናን ይመስላል። ሮም የማድረግ ቦታዎች የለዋወጠ የመጫወት ነጻነት ነበረው። ነገር ግን የእሱ ንጹህ የክንፍ ተጫዋች አለመሆን ደግሞ ልክ እንደ ክሪስታል ፓላስ አይነት ሲከላከል በአምስት ተከላካዮች የሚከላከል በጣም ስትራክቸርድ የሆነ በጣም የተደራጀ ቡድን ደግሞ ሲሆን አንደኛው በዚህ ቡድን መሀል መከላከል ዲፓርትመንት መሀል ስፔሶች ለማግኘት ሁለቱን ክንፎች መለጠጥ ያስፈልጋል። በግራ በኩል ፍሎሪያን ቪት ንጹህ የክንፍ ተጫዋች አይደለምና አሰልጣኙም ወደ መሀል እየገባ እንዲጫወት ፍቃድ ሰጥተውታልና ደግሞ አንዳንድ ጊዜም የሚድፊልድ ቦክስ አይነት መሀል ላይ ሳጥን የሚመስል ነገር ስለሚሰሩ ማለት ነው እዛ አይነት ሚና ውስጥ ይጫወት ስለነበር ሊቨርፑል ከክንፍ በቂ አደጋዎች እየፈጠር አልነበር። ምክንያቱም ለአመታት ሳዲዮ ማኔ፣ ሉዊስ ዲያዝ ወይም ኮዲጋክፖ አይነት የተሽላይና ክንፍ ተጫዋቾች ይጠቀም ስለነበር ሁለቱ አጋማሽ ላይ ቶሎ አርመውታል። ምክንያቱም ዶሚኒክ ዞቦዝ ላይን ወደ ኋላ መለሱት፣ የቀኝ መስመር ተከላካይ ያደረጉት ኮነር ብራድሊ ወጣ። ስለዚህ ኮዲጋክፖ ሲገባ ተመሳሳይ ዊድዝ ነበራቸው። በሁለቱ አጋማሽ ለማረም ሞክረው ነበር ግን የሊቨርፑል አሰልጣኝ የአርነ ስሎት ታክቲካዊ ምርጫ ለኤክስፐሪመንት ጥሩ ጨዋታ የመረጠው አይመስለኝም ፓላስን አሳንሰውት አይመስለኝም ፓላስን በተደጋጋሚ ገጥመውታል ባለፈው ዓመት በአንፊልድ አቻ መሰለኝ የተለያዩት ደግሞ በዚሁ ሜዳ በሴልሃርስ ፓርክ በፕሪምየር ሊግ ጨዋታ ባለፈው የውድድር ዘመን በችግር ነው በዲዮጎ ዦታ አማካኝነት ባስቆጠሩት ጎል አንድ ለዜሮ ያሸነፉት እንጂ ቀላል ፈተና አልነበረም የገጠማቸው ቅድም እንዳለስኩት በኮሚኒቲ ሺልድም በቅርብ ጊዜ ገጥሞታል። ቀላል ቡድን እንዳልሆነ የታወቀ ነው። አሳንድ ሰው አይተውት ነው ብዬ አላምንም። ግን ለፍሎሪያን ቪት ቦታ እየፈለጉ ነው። እንደሚታወቀው የትኛው አይነት ሚና ቢሰጠው በሌቨርኩዘን የታየውን በኋላ ሊቨርፑል 116 ሚሊዮን ፓውንድ እንዲያወጣበት ያበረታታውን ብቃት እንዲያሳይ ለማድረግ መፍትሄ ፍለጋ ላይ ናቸው። በቀደም አርብለት ስለ ፍሎሪያን ቪት ያነሳውበት ምክንያት ምክንያት ስለነበረኝ ነው። ተጫዋቹ ለመልመድ ጊዜ ሊሰጠው ያስፈልጋል። ግን ደግሞ እንደምታውቁት እንዲህ አይነት ገንዘብ ሲወጣ የብሪታንያን ሬከርድ አሻሽሎ ሲመጣ ፉክክሩ እንደ ባየርን ያለ የጀርመን ተጫዋቾች ሁሉ እንዲጫወቱበት የሚያጓጓን ቡድን ትቶ ወደ ሊቨርፑል ሲፈርም እና በጣም የተለየ ተሰጦ ነው ብዬ ስለማስብ ትንሽ ጊዜ ሲፈጅበት ለምን ጊዜ ፈጀበት ብሎ መወያየት ያስፈልጋል ብዬ ስላመንኩ ነበር ያነሳሁት። በሁለተኛ አጋማሽ ሊቨርፑል እንዳልኩት የፋይቲንግ ቻንስ ነበረው፣ ወደ ጨዋታ የመመለስ እድል ነበረው። የጎል ልዩነቱ አንድ ብቻ ነው የነበረው። አሰልጣኙ አንዳንድ እርማቶች አድርገዋል። የመጀመሪያ አጋማሽ ኤክስፐሪመንታቸው ብዙ እንዳልሰራ ሲያውቁ የበለጠ ንጹህ ክንፍ ተጫዋች ያስገቡ እና ፍሎሪያን ቪርትዝ ፊክስድ የሆነ ቦታ በመጀመሪያ አጋማሽ ላይ እንደፈለገ ቦታ የመቀያየር ነጻነት ነበረው። በኋላ ፌዴሪኮ ኪየሳ ነው ጎሉን ያስቆጠረው። ይሄ ተጫዋች ወደ ሊቨርፑል ከመጣበት ጊዜ ጀምሮ የተዋጣለት ሳምንት ያሳለፈው አሁን ነው ማለት ይቻላል። በጣም በአሳዛኝ ሁኔታ ጂዮቫኒ ሊዮኒ በቀደም ከሳውዛምተን ጋር በነበረው ጨዋታ የኤሲኤል ጉዳት ገጠመው። አዲስ ያመጡት የ18 ዓመት ወጣት የመሀል ተከላካያቸው በሱ መጎዳት ምክንያት ዩኤፋ ለእንደዚህ አይነት ጉዳቶች ኤክሰፕሽን ሳሉት፣ ስለዚህ በሱ ቦታ ተጫዋቹ እንዲመዘገብ ተደርጓል። ከዚያ ደግሞ የሳውዝሀምተን ጨዋታ ላይ ሁለት ጎሎች ሲቆጠሩ ለሁለቱ ዘጠኝ ቁጥሮች በጣም የሚያስደንቁ ሁለት ማስቆጠር ብቻ ነፃ የጎል እድሎችን ፈጥሯል እዛ ጨዋታ ላይ። በጨዋታውም ላይ ጨዋታው ኮከብ ነበር። እዚህ ጨዋታ ላይ ደግሞ የሊቨርፑልን የማሸነፍ ተስፋ ለምልሞ የነበረ ጎል አስቆጥሯል። በነገራችን ላይ የመጀመሪያ አጋማሽ ላይ የኢዥማኤል አሳር ጎል ሲቆጠር ሁለት ነገሮች ማንሳት የሚገባ ይመስለኛል። አንደኛው ያው የማዕዘን ምት አልነበርም። የመጨረሻውን ኳስ የነካው ታይረል ሚሼል ነበር። ስለዚህ የዳኝነት ስህተት አለበት። ሁለተኛው የሊቨርፑል የቆመ ኳስ የመከላከል ድክመት ነው። አሰልጣኙ ከጨዋታው በኋላ ይህንን አጉልተው አንስተውታል። ባለፈው ከኒውካስል ጋር በነበረው ጨዋታ በሁለት የቆሙ ኳሶች ጎሎች ተቆጠሩብን፣ ደግሞ እዚህ ጨዋታ ላይ ሁለቱም ጎሎች በቆሙ ኳሶች የተቆጠሩበት ናቸው አሉ። ከሳው ዛምተንም ጋር የሆነው እንደዛ ነው። የዋታሩ ኤንዶ ከራሱ የፍጹም ቅጣት ምት ሳጥን ኳሱን ማራቅ አለመቻል እንግዳ በሆነ ሁኔታ ነው ኳሱ በጭንቅላቱ የገጨው። ግን ሳውዛምተን ከዚያ ሁለተኛ ኳስ በኋላ ጎል አስቆጠረ። እዚህም ጨዋታ ላይ የዚህ አይነት የስህተት ተራ የራያን ክራፈንበርግ ነው የነበረው። ሁለተኛው ጎል ሲቆጠርም ተመሳሳይ ነው። የመልስ ውርወራውን ነው ከሩቅ ጀፈርሰን ለርማ መሰለኝ ወረወረው ከዛ ማርክ ጌሂ በሊቨርፑል ብዙ የተፈለገውን ሜዲካል ሁሉ አድርጎ የነበረውን ተጫዋች መቆጣጠር አልቻሉም። እሱ ኳሱን ሸረፈው ወደ ሳጥን። ከዛ በኋላ ነው ኤዲን ኬቲያ ጎሉን ባለቀ ሰዓት ያስቆጠረው። ኦፍሳይድ ይሆናል አይሆንም በሚል ማጣራት አስፈልጓቸው ነበር፣ ግን የራያን ክራፍንበር ተረከዝ ኤዲን ኬቲያን በጨዋታ ውስጥ አቆይቶ ስለነበር ክሪስታል ፓላስ በ96ኛው ደቂቃ፣ 97ኛው ደቂቃ ላይ የማሸነፊያውን ጎል አገኘ ማለት ነው። ስለዚህ ይሄም በድጋሚ አሰልጣኙ እንዳነሱት የቆመ ኳስ የመከላከል ድክመት ሊቨርፑል እንደነበረበት የሚያሳይ ነው። 96ኛው ደቂቃ ከ59ኛው ሰከንድ ነው ሊቨርፑል ላይ ጎል የተቆጠረበት ጊዜ። ይሄ ደግሞ በፕሪምየር ሊግ ታሪክ ከ2006 ወዲህ በፕሪምየር ሊግ የዘገየው ጎል የማሸነፊያ ጎል ሊቨርፑል ላይ የተቆጠረ ማለት ነው የማሸነፊያ ጎል ሆኖ ተጽፏል ማለት ነው። ስለዚህ ባለቀ ሰዓት የተቆጠረ ጎል ነው። ግን ጎሉ የመጨረሻ ደቂቃ ድራማዊ ጎል ይሁን እንጂ በጠቅላላው የክሪስታል ፓላስ ፐርፎርማንስ ጨዋታውን ማሸነፋቸውን ተገቢ ያደርገዋል። ግን ይሄ ቆም ኳስ የመከላከል ድክመት በሌሎችም ጨዋታዎች ታይቷል። ለዚህ ነው አሰልጣኙ ይህንን ጉዳይ ከጨዋታው መጠናቀቅ በኋላ ያነሱት በሊቨርፑል ፐርፎርማንስ በኩል በነገራችን ላይ በቀደሙት ጨዋታዎችም የሚታዩ ድክመቶች ነበሩ። አሁን ትልቁ ጥያቄ የነበረው በመጨረሻዎቹ ደቂቃዎች ሊቨርፑል እያሸነፈ ቢሆንም ሰስቴናብል ነው ወይ ይሄ ነገር። አሁን የኤቨርተኑን ጨዋታ ብቻ መሰለኝ በጊዜ ባስቆጠሯቸው ጎሎች ያሸነፉት፣ እሱም ሁለታዊ አጋማሽ አስቸጋሪ ነበር። ሌሎቹ ጨዋታዎች የቻምፒየንስ ሊጉን የአትሌቲኮ ማድሪድን ጨዋታ ጨምሮ ማለት ነው። እኔ በጣም ጥሩ ተጫውተዋልን ብለው ከአትሌቲኮ ማድሪድ ጋር፣ ግን በተቀሩት ጨዋታዎች የፐርፎርማንስ ጥያቄ ነበር። የቦርንመስ ጨዋታም ላይ ይሁን ሌሎቹ የተደረጉት አምስት ጨዋታዎች ላይ ወይ የመጨረሻ ደቂቃ ጎሎች ወይም የዞቦዝ ላይ አይነት ማንም ግብ ጠባቂ የማያድነው አይነት አስደናቂ ቅጣት መጥቷል። አሁን ያኔ የነበረው ትልቁ ጥያቄ ሰሞኑ ሰስቴነብል ነው ወይ ይሄ የሚል ነው። ሰስቴነብል አይደለም ቡድኑ በቶሎ ወደ ብቃቱ ካልተመለሰ በመጨረሻ ደቂቃ ድራማዊ ጎሎች እያሸነፈ ረጅም ጊዜ ለመቀጠል እንደሚቸገር ግልጽ ነው። ሁለተኛው አንዳንድ ጥያቄ የሚያስነሱ ነገሮች በድጋሚ አሉ። የተከላካይ መስመሩ ላይ ኢብራሂማ ኮናቴ የአርሰናሉ ጨዋታ ላይ ጥሩ እንደተጫወተ አስታውሳለሁ፣ ግን በብዙ ጨዋታዎች ላይ ተቸግሯል። ከቪክቶር ዮኬሬስ ጋር ዮኬሬስን በግሩም ሁኔታ መቆጣጠር ችሎ ነበር፣ ነገር ግን የዛ የቦርንመዝ ጨዋታ ላይ የቦርንመዝ ተጫዋቾችን የመቆጣጠር ችግር ነበረበት። ኮሚኒቲ ሁሉ ጨዋታ ላይ ከክሪስታል ፓላስ ጋር፣ ከኒውካስል ጋር በነበረው ጨዋታ እንደዚህ በጣም ጥሩ ብቃት ላይ የሚገኝ አይመስለኝም የኢብራሂም አኮናቴ ነገር። ለዚህ ነው የማርክ ጌሂ ሳይፈርም መቅረት የሊቨርፑል ደጋፊዎችን እጅግ አሳስቧቸው የነበረው። እዚህ ጨዋታ ላይ ደግሞ ለምን ማርክ ጌሂ በጥብቅ በሊቨርፑል እንደተፈለገ የሚያረጋግጥ ፐርፎርማንስ አሳይቷል። ምክንያቱም ሙሐመድ ሳላህ ወደሚጫወትበት የሜዳ ስፍራ የሚጫወት ነው። ሶስት የመሀል ተከላካዮች አይደል የሚጠቀሙት፣ የግራው የመሀል ተከላካይ እሱ ነው። ሳላህ በድጋሚ ቀዝቀዝ ብሎ ያመሸበት ፐርፎርማንስ ነው። አንዳንዴ ጥሩ ተጫውቷል ግን በጠቅላላው የሞ ሳላህ የዚህ የውድድር ዘመን የፕሪምየር ሊግ አጀማመር የተዋጣለት አይደለም። ሊዮኒ በቀደም ጥሩ ነበር የመጀመሪያ ጨዋታውን ሲያደርግ ለሊቨርፑል ግን እሱ ተጎዳ። ጆ ጎሜዝ ባለፈው ክረምት አሁን በቅርብ ጊዜ በተጠናቀቀው የዝውውር ጊዜ ከክለቡ ሊለቅ ይችላል ይባል ነበር። ኢብራሂማ ኮናቴ ኮንትራት የመጨረሻ ዓመት ላይ ነው ያለው ግን ሜዳ ውስጥ ያለው ፐርፎርማንስም ያን ያህል የሚያመረቃ አይደለም። ስለዚህ ጃንዋሪ ሲመጣ የግድ ተጫዋች ማስፈረም የሚያስፈልጋቸው ይመስለኛል። ራሱ ማርክ ጌሄን ሊሆን ይችላል ሌላ ተጫዋች እርግጠኛ አይደለም። የሆነ ተጫዋች ግን ማምጣት አለባቸው ይመስለኛል። አሊሰን ነው በጣም ጥሩ የተጫወተ የሊቨርፑል ተጫዋች። በተለይ በመጀመሪያ አጋማሽ ከሙኞዝ፣ ከማቴታ፣ ከራሱ ከኢዥማኤላ ሳር ያዳናቸው በጣም አስደናቂ ሙከራዎች ነበሩ። ለዚህ ነው አርነ ስሎት የመጀመሪያውን አጋማሽ ሰርቫይቭ ማድረጋቸውን ተመልክተው እድለኞች ነበር ያሉት። በመጀመሪያ አጋማሽ የሊቨርፑል ኤክስጂ 0.38 ብቻ ነው የነበረው። ፍሎሪያን ቪርትዝ፣ ሞሐመድ ሳላህ፣ ዶሚኒክ ዞቦዝ ላይ፣ አሌክሳንድር ኢሳክ ያሉበት የሊቨርፑል የአጥቂ መስመር ስድስት ሙከራዎች ነው ያደረገው። 0.38 ኤክስጂ ብቻ ነው ያስመዘገበው። ክሪስታል ፓላስ ኤክስጂ ሁሉንም ነገር እንደማይነግረን ያሳያል። ስድስት ነበር የተመዘገበው ግን ቪዥዋል ኤክስፒሪየንስ ግን በማየት ግን ዶሚናንሱ በጣም የሚያስገርም ነው የነበረው ግን አዲስ ነገር አይደለም በሁለታዊ አጋማሽ እንግዲህ አሰልጣኙ ለውጦች ካደረጉ በኋላ የሊቨርፑል ኤክስጂ በጣም ተሻሽሏል 1.87 ነበር 14 ሙከራ አድርጓል ፓላስ 6 ሙከራዎች ብቻ ነበር ያደረገው ስለዚህ መሻሻል እንደነበር በሁለታዊ አጋማሽ ማየት ይቻላል ነገር ግን በድጋሚ ኢሳክ በደንብ ወደ ማች ፊትነስ እስኪመጣ ድረስ ጊዜ እንደሚፈጅ፣ ፍሎሪያን ቪት አሁንም እንግዲህ ለመልመድ በቡድን ውስጥ ጉልህ የሆነ የታክቲክ ክላሪቲ ያለው ሚና ለማግኘት ጊዜ እንደሚያስፈልገው ያየንበት ሌላ ጨዋታ ሆኖ ነው ያለፈው። ሊቨርፑል በፕሪሚየር ሊግ እንግዲህ ለመጀመሪያ ጊዜ ተሸንፏል። አሁን ተራው የአርስናሉ እንግዲህ፣ አርስናል ጨዋታውን የሚያሸንፍ ከሆነ የነጥብ ልዩነቱን ወደ ሁለት ማጥበብ ይችላል። ገና ነው የውድድር ዘመኑ መጀመሩ ነው ብዙ ኮንሲስተንት ቡድኖች የሉም። ሲቲ አሸንፏል፣ በእርግጥ በዚህኛው ሳምንት በሰፊ ውጤት በርንሌን። ግን ይጠበቅ ነበር በርንሌን እንዲህ ባለ ኮማንዲንግ ፐርፎርማንስ እንዲያሸንፍ ያልተጠበቁት። እንዲያውም ክሪስታል ፓላስ ሁለተኛ ነው መሰለኝ እና ሰንደርላንድ ሶስተኛ ነው። የእነዚህ ቡድኖች ስፍራ ያልተገመተ ነው። በጣም በጥሩ ሁኔታ የውድድር ዘመኑን የጀመሩ ናቸው። ግን የዋንጫ ፍክክሩን በተመለከተ በደረጃ ሰንጠረዡ ላይ ግልጽ ምልክት ለማየት ጊዜ መውሰድ ያለብን ይመስለኛል። አርሰናል፣ ሊቨርፑል፣ ሲቲ በዋንጫ ፍክክር ውስጥ የምናያቸው ናቸው። ቼልሲ በድጋሚ የተሸንፈዋል። ስለዚህ ቼልሲን አሁን ባለበት ሁኔታ ለዋንጫ ለማሰብ በጣም አስቸጋሪ ነው። ግን አሰልጣኝ አርነ ስሎት ያለባቸው የቤት ስራ ቀላል አይመስለኝም። እነዚህን ሁሉ አዳዲስ ተጫዋቾች ማምጣት እና ሪጂግ ማረግ ጊዜ የሚፈጅ ነገር ነው። እስካሁን ድረስ በጎ የነበረው እነዚህን ተጫዋቾች እያላመዱ የነበሩት የውጤት ዋጋ ሳይከፍሉ ነበር። አሁን የውጤት ዋጋ ከፍለዋል። ይሄ ግን ፕሬሲደንስ እንዳይሆን ተከታታይ እንዳይሆን በፍጥነት ነገሮችን መፍታት ያለባቸው ይመስላል። ምክንያቱም ሊቨርፑል በማሸነፍ ውስጥም ጭምር የነበሩበት ጥያቄዎች ነበሩ፣ ኢሾዎች ነበሩ። ምናልባት የአሁኑን የበለጠ ጎላ የሚያደርገው ሽንፈት መምጣቱ ነው።